እና የአገሬ ሰዎች ቪዲዮ የምታዩ ማለት ነው ሁላቸው፣ እኔ በኢንተርናሽናል ቋንቋ እና በአረብኛ በብዛት እንትን የሚለው እና እኔ በምኖሩበት ሀገር የሁላቸው በጣም የሚያምር ቦታዎች አለ እንደዚህ። በዛ ላይ ብዙ አረቦች ደግሞ በጣም የውህድ በጣም ከመጠን በላይ እንደ መላእክታን የምንቆጥረው አረቦችም እንዳሉ፣ በሁሉ ቦታ መልካም መጥፎ እንዳለ እናውቃለን ማለት ነው የሰው ልጆች እና ልክ እንደ እኔ አሁን አንዳንዴ በኢትዮጵያውያን ዘንድ ተስፎሽ ያደርገው ሰው እንደ እነ መምህር ተስፋ አይነቱ ሰው የሚረዱ ምናምን ብዙ ናቸው። ያው ለአብነት ነው እንጂ የገለጥኳቸው እነሱ እነሱ እነሱ ሳይ ማለት ነው እኔ ሰው መሆኔ ደስ ይለኛል። አንዳንድ ጨካኖች ሳይ ደግሞ እኔ ሰው ምን ያደርጋል ምናምን እንላለን እና በአረቡ አለሙ እንደዛ መልካም ሰዎች እኔ አሁን እንደኔ አይነት የኖርኩባቸው ሰዎች ሳይ በጣም ነው አረቦች መውደዳቸው። ያው በምናየው ነው እኛ ሰውን የምንወደው፣ አይደለም እና የሁላቸው ይህ ፕሌስ ቅርብ ነበረ። ከዛ መንገድ ላይ በነገራችን ላይ እንደ ፋሽን ነው የሆነ ሀገር የሆነ መንገድ ለመሰራት ሲፈራረስ የሆነ ሀገር ደግሞ እንደዛ። እኔ አዲስ አበባ እኔ አይቻታለሁ በቅርብ እና እንደዚህ መንገድ ምናምን ይፈርሳል ለመስተካከል። እኔ በምኖረው ሀገር እንደዛ ይስተካከላል። እንዴ ለምን አንድ አይነት ሆነ ምናምን አልኩት፣ ለራሱ ማለት ነው። እና ባጭሩ በጣም ነው ደስ የሚለው፣ ሲደብረን ምናምን። በነገራችን ላይ ብዙ ልጆች ማይወጡ ልጆች ከቤት ማይወጡ አላችሁ፣ እና እንደዚህ እየወጣችሁ ቅርብ ቅርብ ቦታ እንጂ አድርጉ። ያሁን እዚህ በጣም ረጅም ነው አንድ ሰዓት ራሱ ይፈጃል። ማቴ እንደዚህ በቃ ግሪን ኤሪያ ለስፖርት የተሰራ ማለት ነው። ሰው ስፖርት የተሰራ እኛ ውስጥ ግሪን ሆነ ነው እንጂ አሁን ጥቁር የለበሰ ምታይ የሚታያች ከሆነ መንገድ ረጅም አለው እና ይሄዳሉ። እኛ ግን ያው ለቪዲዮ ትንሽ ምናምን የወጣን እንጂ ሁሌም በብዛት አንወጣም ከሰዎቻችን ነው የምንወጣና። ግን ህይወት በጣም እንደዚህ መልካም ስንሆን እኛም ያው ሰዎቻችንም መልካም እንደሚሆን ነው። እኔ አሁን እግዚአብሔር ይመስገን እነሱ የዋሃ ናቸው ሲል እኔም እንደዛ ማቴ እግዚአብሔር ይመስገን ና እነዚህ ሁለቱ ደግሞ አንዷ ፊሊፒን ዋና ኔፋል፣ አንዷ ኬኒያ፣ እኔም ኢትዮጵያ፣ ሶስት አስባቸዋል። በጣም ነው ደስ የሚል በነገራችን ሰዎች ሁለት ስትሆኖ ደስ ይላል ና ያው የፋሚሊ ነን ማለት ነው። እና በጣም ነው ደስ የሚለው። የላችን እንዴት ነው የሚያማረው? ትሪው ያው ሀገሬ ሰዎች ኮኮናት ወይም ደግሞ የህንድ ተክል ነው የሚባለው አይደለም። ይጠጣራ ስንትን ሳድግ ሌላ ቦታ ውሀ በጣም ነው የሚጥመው መሀል መሀል ላይ ነው እና ውሀ ማይልም ሱከር ማይልም ጣሙ ማለት ነው። እና ብዙ አትክልት አለ ያላቸው እኔ ግን ለመጀመሪያ ጊዜ ነው እንትን የለበስኩት፣ ፋሽን ነገር እንደዚህ አባያ ነገር ማለት ነው። ለመዘነጥ ትላላችሁ፣ ለሀገራችሁ ባህል። ያው ጥሩ እኮ ነው፣ እንደዚህ ደስ ይላል። ግን እኔ ብዙ እንትን የፋሽን አለባበስ ስታይል አልችልበትም። እና ከዛ ደግሞ በዚህ ቀን ማለት ነው ብዙ ቦታ ነው ሄድን፣ ገጠራማ እንትን የሆነ በረሃ ነገር ሄድን። እዚ ጋር ተዝናናን ከዛ የሆነ የልጆች መጫወታ ሄድን፣ እዚ ጋር አደርገዋለው ከዛ ሱፐር ማርኬት ሄድን ሁለት ሱፐር ማርኬት በቃ እንደዚህ እየወሰዱኝ ሰዎቻችን ያው ከጨረሽን በኋላ እና በቃ ደስ የሚል ቀን ነበረ። በወቅት ትላላች መቼ አመተ ምህረት ነው አላቅ ትላላች ከዛ እና በጣም ጥሩ ጊዜ ነበረ። ያው ሰላላ ወይም ኦማን ያለች ሰዎች ማለት ነው። እንደዚህ ወጥቶች ተዝናኑ፣ አእምሯቸው አታስጨናኑ። ቁች ለዚህ ጫጭር እድሜ ለምታልፍ ቀን አንዳንድ አሁን ድንገት ሲሞቱ አንዳንድ ቤተሰቦቻችን የምናውቃቸው ሰዎች እኔ አሁን ተስፋ ቆርጣል ምናምን በቃ ኮንፊደንስ የራስ ሀይ ይሆናል የሆነ ደህና ሲሆን ደግሞ ዝቅ እላለሁ ምናምን እግዚአብሔር ይመስገን። ከዛ የሁላችው ቪዲዮ እንዲያምር ከዚ ህይወት ደግሞ ማርያም አንዳንዴ እዚህ መንገድ ላይ ሲሆን ማለት ነው መኪናዋ አያችሁ፣ አንድ ወደ ላይ አንድ ወተች፣ አንድ ወደ ላይ አንድ ወተች ነው አደለ? ልክ እንደዚህ መንገድ ህይወታችንም የሁላችን አኗኗር እንደዚህ ነው፣ እንደ መልካችን እንደ መኪናው መኪናው፣ አያችሁ መንገድ ላይ የሚታያችሁ ነጭ ጥቁር አለ፣ ቀይ አለ፣ ትልቅ አለ፣ ትንሽ አለ ምናምን፣ የሁላቸው የገሽ የመከላከያ መኪና አለ፣ ነጭ አለ፣ ከዛ ወደ ታች የሚሄዱ ወደ ላይ የሚሄዱ፣ በቃ ህይወት እንደዚህ ናት። አንድ አይነት ኑሮ እንደሌለ ነው የሚያስታውቀው። እኔ አሁን በተፈጥሮ አንዳንድ ጊዜ እንደዚህ አስታውሳለሁ። በቃ ማርያምን ይቺ ቦታ ቅርብ ናት ለእኛ ቤት እና ሁሌም ነው እኔ ቪዲዮ ስለማይቀርጥ ነው እንጂ ድሮ እንደዚህ ይሄዳለሁ እና እዚህ ቁጭ ብዬ ሳየው በቃ እነዚህ መኪና ነው የማያችሁ። ሁሌም ህይወትም እኮ እንደዚህ ናች። ለሁሉ እኮ አንድ አይነት አደለችም። አንዴ ወደ ላይ፣ አንድ ወደ ታች ነን የምንሄደው፣ ምናምን ብዬ በቃ እንትንላለው አስባለው ማለት ነው። እና እግዚአብሔር ይመስገን። እግዚአብሔር አምላክ እድሜና ጤና ለሰጠህ እንደዚህ ወጥተ እንድንሰራ ሀይል ጤና የሰጠህን ደግሞ እናመሰግናሃለን። በሞት በቤተሰቦቻችን ሞት ደግሞ እያጽናናህን እግዚአብሔር እናመሰግናለን። እያልን ተፈጥሮ እያስተዋሰን ማርያም፣ በሰው ሀገርም ብንሆን ይህ ምድር የፈጠረው እግዚአብሔር አምላካችን ነው። እኔ ሁሌም ተስፋ በእግዚአብሔር ነው የማደርገውና የትም ቦታ አንዳንዴ እንደዚህ ሽምቅቅ የሚያስደርገን ያው ይህ ሀገራችን ብንሆን ምናምንል የለ ወይም ደግሞ ከኛ እንድንመሳሰል የምንፈልገው ነገር የለ በቃ ይህ ምድር ሁሉ የእግዚአብሔር ነው ብዬ ነው ማምነው። እግዚአብሔር ተስፋ አደርጋለሁ እና አሁን በብዛት እዚህ ሀገር ሙስሊም ሀገር ነው አደለ? ግን ለክርስቲያን ይለ ብዙ እምነት ተከታይ ያሉ በነገራት ነው የሆነ ቤተ ክርስቲያን አለና ቤተ እምነት ማለት ነው የሚያመልኩበት በዚህ በምኖረው ሀገር የሰባት እምነት ተከታይ አለ። አንድ ግቢ ላይ ማለት ነው። እንደውም አንድ ቀን በስርዓት ምናምን አሳያቸዋለሁ ማለት ነው። እና ኦርቶዶክስ አለ፣ ሶሪያ ኦርቶዶክስ ነው የሚለው ግን ኢትዮጵያ ኦርቶዶክስ ኃይል ምክንያቱ ድሮ ኢትዮጵያ ስለማይመጣ የሌላ ዜጋ አሉ ብዙ። ከዛ ኦርቶዶክስ አለ፣ ካቶሊክ አለ፣ ፕሮቴስታን አለ፣ ሌሎች ሌሎች ደግሞ ሰባት ሰባት አንድ እምነት ሰፊ ግቢ ነው አለ ማለት ነው። እና በጣም የዋሆች ናቸው በእውነት ተቋቋ አይቋቁ አይቃወሙም። እና ክብር አላችሁ። በነገራችን ላይ እግዚአብሔርን እኛ ዝም ብለን እኛ ምን ይልናል እንደዚህ እንደዚህ እንላለን እንጂ በጣም መልካሞች ናቸው። በተለይ እኔ የምኖርኩበት አማን ሀገር በጣም ጠይብ ነፈራት ናቸው። ማራ ጠይብ ነፈር እና የገሬ ሰዎች የላቸው ያው እንደ ቪሎግ ነው የምቀርጸው እና ደግሞ በጣም ረጅም ነው። እያችሁ ከላ መጥተን ነው እዚህ የደረስኩ እና በጣም ረጅም ጉዞ ነው የተጓዝኩት። ከዛ በዚህ ቀጥሎ አለ ማለት ነው። ቤቶቹ ያው እያያችሁ ነው አይደለ? በዚህም በዚህ መሀል ላይ ነው እኛ እኔ ያለው ማለት ነው። ከዛ ጃኑብ ቤቶች አሉ ከዛ እንዳያቸው አዲስ አንድ መንገድ እየሰሩ ስለሆነ ነው እንደዚህ እንጂ ሲጨረሽ በድጋሚ ያሳያቸዋለሁ በነገራችን የአርጽ በጋም ክረምት አንድ አይነት ነው ተክሉም ውሃ ስለሚያጠጡት ማለት ነው